የሀገሬ ሰዎች ሸፉ ንማ ልንገራቸው። እኔ እዚህ ሆኜም አሻር ባክራውንድ ሕልብላ እኔ ማለት ነው። ጠዋት ተነስቼ ምን ምን እንደሚሰራ ልንገራቸው። ጠዋት ተነስቼ አጸዳለሁ። ይሄ ሁሉ አጸዳለሁ። ከዛ ውጭ ያልወጣም ፀሐይ ነው። ከዛ ምን ከዛ ነው እና የሀገሬ ሰዎች አጽድቼ ምናምን ብዙ ነገር ብዙ ስራ ነው የምንሰራ። በነገራችን ላይ በውጭ ሀገር የምንኖር ሰዎች ግን ምንም አይመስልንም። ያው ስራችን ወደንም ተስማምተን የገባንበት ስለሆነ ደግሞ ቤቱ ሞል ስለሚመስል ምንም አይመስልንም። የሆነ የሆነ የስራ ስሜት ራስ እሰራለሁ ብለናል። እኔ አላምንም እንዴ እግዚአብሔርን ትንሽ ነው ማይቲኝ ብዙ የሚካበድ አይደለም። ምን ከባድ የሚመስለኝ ቤተሰቦቻችን ትተን ብዙ ነገር ትተን ምናምን እንደዚህ እንደዚህ ስለመጣን ለምን የራሳችን ወት አይኖረንም ምናምን በምንለው ነው አይደለም። እኔ አሁን የሚያሳስበኝ እንደዛ ነው። ለምናድ ብቻ ለወለድኩ ምናምን እንደዚህ እንደዚህ የሚል ሀሳቦች አሉኝ። ግን እግዚአብሔር የፈቀደው ነው ሚሆነው። እኛማ ብዙ ነገር እናስባለን። እኔ በነገራችን ብዙ ጊዜ ከመታወጥ እኔ በሁለት ዓመት በሁለት ዓመት በሁለት ዓመት ሀገር ቤት ሁሌም ነው ምገባ እና ግን ተመልሸ ተመልሸ ነው መጣ አላቅም። መጨረሻችን ያሳምረልን ነው የሚባለው አንዳንድ ጊዜ ስደት እና እኔ ያለሁበት በጣም ሰፊ ነው ቤቱ እና አስራ አምስት ክላስ አስራ አምስት ስንት፣ በጣም ሰፊ ነው። ያው ትንሽ ትንሽ ነው እንደሚያሳያችሁ የተኙበት ክላስ ምናምን ምናምን እኔ ቪዲዮ አልቀርጥም አላሳይም ሳላ ችግር የለውም እንደዚህ ምናምን ችግር የለውም ሌላ ቦታ እኔ ራሱም ሕሊና አይፈቅድልኝም እነ ሰዎችም ያው አይፈቅዱም ብዙማ እንደዚህ ግን ችግር የለባችሁም። እኔ ሁሉም ችግር እንደምንም ለብር ሳይሆን ዝንብየ ለመዝናናት አንዳንድ መስታወሻ ለማስቀመጥ ምናምን ነበረ። የመጀመሪያ ግን በቅርቡ ቀን እሱ ቻናል ቀይሬ ወደ ለምን ብር ከሰራ ይስራ ካልሰራ ደግሞ ዝም ብዬ አንዳንድ ለመስታወሻ ለምን አላስቀምጥም ብዬ ነው። ያገር የሰዎች እሺ። እና ልብስ ተኩሳለው፣ አጸዳለው፣ አጠራለው ምናምን እንደዚህ እንደዛ እኔ ግን ግርም የሚለው ነገር የር ሰርተን ሰርተን ማለት ነው መጨረሻ ትኔት ነው። እኔ አንዳንዴ እንደዚህ ስደት ወጥቶ እንደዚህ በቃ ክርትት ብሎ ሬሳችሁ ሲገባ ወይም ታስሮ ወይም ሞተው ምናምን ሳይ እኔ ራሴ ለእነሱም አዝናለሁ፣ እና ግን ለራሴ ምንትናለሳለሁና። በነገራችን ላይ ከችን መጥቼ ነው መጀመሪያ ሳለው አጸዳሁት፣ ሳጸዳው ሁሉ ነው መጥፈሳለጭ ምስጋናችን አጸዳለሁ ከዛ ጽድቼ ምናምን ግን መጀመሪያ መጀመሪያ እኔ የሚያጸዳው ሽንት ቤት ነው። ከምር እኔ ሽንት ቤት ስታ አንድ ገን ቀርጣለሁ። ብዙ እንትን አይለኝም፣ ግን ንጹህ ነው ማርያምን። እኔ አንዳንዴ የውጭ ሀገር ሽንት ቤት እና የኢትዮጵያ አንዳንድ ገጠሮች ግጭን ሳይ ልዩነት አላቸው። ከተማ ያው ከተማ ነው፣ ግን ያው አንዳንዴ አንርሳለን ማለት ነው።

ተሰሩት ስለሆነ አንድ ሰው ደግሞ መልካም ተሰሩት ተካደገ ጥሩ ነው የሚሆነው። ቤት ስሰራ ደግሞ ሰረቱ ዲዛይን ምናምን ነው ዋናው ና እና በጣም ነው ደስ የሚለው የነበረ እኔ እግዚአብሔር ይመስገን። ሰዎችም ሁለተኛ ሰዎች ጥሩ ናቸው ጥሩ ነበሩ እያልኩ ላውራ እንዴ እግዚአብሔርን እና በጣም ግን፣ አንድ ሰው መጨረሻ እኛ ጥሩ ስንሆን ነው ሰው ጥሩ የሚሆንና ሁለት አንድ ነው ብዬ ነው ማምነው። እኔ አሁን ለሰዎች እኔ ምንም ነገር እምቢ ብዬ አላቅም፣ እንደዚህ ብዬ አላቅም። እግዚአብሔር አምላክ ጠዋት ተነስቼ እግዚአብሔር አምላክ ጸሎቴ፣ መልካም ሰው ስጠኝ፣ በዙሪያ ያሉ ነው ምለው እና እግዚአብሔርም ይሰጣል። በነገራችን ላይ ረስተን እናማራለን እንጂ ከዛ ከስራ በኋላ በነገራችን ላይ ንጹህ ስለሆነ ምናምን እኔ ልብሴ ብዙ አልቀየርኩም። ከዛ ፀጉሬ ሙቀት ስለነበረ ትንሽ ንፋስ በመሽጥ እንትን ላድርገው። እኔ በጣም ነው የሚቆርጠው በነገራችን ላይ ፀጉሬ ማለት ነው፣ ራሱ የሚቆረጠ ራሴም ትንሽ ትንሽ ይቆርጠዋል ማለት ነው። እና ብዙ ፀጉሬ ደግሞ በጣም ብዙ ነው፣ እና ብዛቱ እንትን ነው የሚለው። ከዛ መሽጥ አድርጌ ከዛ ከዛ በኋላ ሻወር ወሰድኩ። ማቴ ሻወር ፓርቲ አይቀረጥም ታውቃላችሁ፣ እና በንግግር ነው የሚሆነው። ከዛ ተጣጥቤ ምናምን ልብሶች የቀያየሬ እነዚህ ልብስም ተኳኩሸዋሉ። እሱሱ አለ ከዚህ በፊት ቪዲዮ እና ስተኮስ ልብስ ምናምን ደግሞ አለ። ገብታችሁ የለኝ የምታየው በአጋጣሚ። እና በብዛት በብዛት ለራሴ መስታወሻ ነው፣ ግን ያው በአጋጣሚ ሰው ስለሚያየው ማለት ነው ፕላስም ሁሉ ነገር ያው በቤታችን አለ። እዚህ ከቤት ወጥተን ሁሉ ነገር ቤት ነው። ከዛ እንትን ከዚህ በኋላ ለባብሼ ወደ ገጠራማ ቦታ ሄድን ማለት ነው። ሰዎች በነገራችን እህቶች ድሪቭ ድራይቭ ያደርጋሉ ሁሉ አራት ሴት ያለን ሴቶች እንትን ያደርጋሉ እና ደስ ይላል። እግዚአብሔር ይመስገን። ሁሉ ነገር ለበጎ ነው። አንዳንዴ የሰው ፍቅር ሚስጠን እና የላችሁ ገጠራማው ደስ ይላል። በጣም በጣም ነው ደስ የሚለው። በጣም የአንድ ሰዓት ምናምን መንገድ ሄደን ነው። ይህ ከባቢ አንድ ሰዓት ይሆናል ሄድንበት። በጣም ተጓዝንና ከዛ ለማየት እኮ ነው ይህ ለማየት ብቻ አቤት አንዳንድ ጊዜ ሀገራችን የሀገራችን ስታይል ማ ግን የሁሉ የሀገሩ አኗኗር ነው ይመስለኝ። ሀገር ቤት ሁሉ ስራው ስራው ስራው ነው። ስራ ጠዋት ወጥ ማታ ይገባል። በውጭ ሀገርስ ምንም ምን እንጂ አላውቅም። ስራ እኮ አላችሁ። ግማሻችሁ እኔ እኔ ብዙ ስሰሩ አይቼ አላውቅም ግን አንዳንዴ እንትን መምህር አሉ። አንዳንድ ደግሞ እንደ የመንግስት ስራ ነበራችሁ። እንደዚህ ግን ጡረታ ሲወጡ ይካፈላችኋል መሰለኝ። ከዛ ግን የራሳችሁ መኪና አላችሁ ሁሉ አንድ ቤት ካለ ሁሉ የራስ መኪና የሁላችሁ። የገጠራማ አካባቢ መኪና ገብተው እንደዚህ ቁጭ ብለው ምናምን ለማየት ነው ሁሉ እኔ ግን ለመቅረጽ እንትን ነበረ። እንደውም የመኪናው መስታወት መክፈት እኔ አልወድም፣ ንፋስ ስለሚገባ ብዙ አየር ስለሚቀያየርም፣ ዝም ብዬ ዝግት ያለ በተዘጋበት ነው የሚቀርጠው ገጠር አማጭር ጸጥ ጭር ያለ ገጠር ነው። ሄላችሁ መኪናችሁ ግን እንደዚህ ሁሉ ሰው እዚህ ውስጥ አለ ለማየት ገብቶ ነው ማለት ነው። ቪዲዮ ይቀርጣል፣ ፎቶ ያነሳሉ ምናምን እንደዚህ ግን የት እንደሚያስቀምጥ አላውቅም ሁሉ ሰው ስልክ ይዞ ሲቀርጣ ያለው። ግን አላቅም የት እንደሚያስቀምጡ። ልጎ ውቁት የሀገሬ ሰዎች ያ ትሰውር እና የሀገሬ ሰዎች እንደዚህ ነው ላይፍ ብዬ እንደ በነገራችን ላይ በእንትን ተአጥሮ ነው ያለ ደንበር የሚባል እንደዚህ አይነት ነው መሰለኝ። በውጭ ሀገር ሲሆዱ በበረሃ በሳውዲ ደንበር የሚሉት እንደዚህ አይነት ነገር ነው አይደለ? የታጠረ ነገር ማለት ነው። ለምን እንደሚታጠረ እዚህ አላውቅም፣ ግን የመጡ ገጠራማ ቦታ ራሱ በጣም ነው የሚያስተካክሉት፣ ያስተካክላሉ የሆነ የሆነ ነገር በቃ መንገድ ያስተካክላሉ። አያርፍም የሀገራችን መንግስት አያርፍ መሰለኝ። ሀገሩ ጽድት እንዲል ነው መሰለኝ እና ይች ትመስላለች ገጠራማ ኡማን ኢትዮጵያ፣ ኡማን ኢትዮጵያ። ጉድ እኮ ነው። እና የምታይ የሀገሬ ሰዎች ሁላችሁ ማለት ነው ይሉኝ የኔ ላይፍ እንደዚህ ነበረ። እኔ አሁን አንዳንድ ወቶቼ በስቶሪ ምናምን ስሰማ በውጭ ሀገር በአረቦች እንደዚህ ሆንኩ፣ ተቸገርኩ፣ ከፋኝ እንደዚህ ምናምን ሲል ያሳዝነኛል። ከዛ ስላይ ላየሁት ክፉ ነገር ኮ ላላም እንችላለሁ ግን አንዳንድ ጊዜ ሁላ አንድ አይደለም በሀገራችን ልጆች በሀገራችን ሰዎች እናያቸዋል እናየዋል፣ አደለም። አንዳንድ ጊዜ አረቦች ክፉ ናቸው ምናምን ሲል አንዳንድ ሰዎች እንዴት ምን አይነት አረቦች ናቸው እንዴ? እኔ ያለባቸው አረቦች አይደሉም እንዴ? እንደዚህ ነገር አስባለሁ። ግን ያው ካየነው ነው ሁሉ ነገር ክፉም ደጉም የምናውቀው እና ፍርድም ላለመፍረድ ጥርነው ነው ብዬ አስባለሁ። እኔ አመለካከቴ ነው። እና እንደዛ ነው እላቸዋለሁ። ለወደፊት ጓደኛ ኮነ ጓደኞች የሚል ከዚ ደግሞ ይለምዳል፣ እና በጣም ነው የሚለምደው ንግግር። በሁሉ ከባቢ ያላቸው የሀገሬ ሰዎች እንደዚህ ነው እላቸዋለሁ። ያ ሁሉ የራሱ የነበረበት ነው የምናገረው ማውቀው ማለት ነው። አቤት፣ ይህ ቦታ በክረምት በጣም ነው የሚያምረው። አሁን ክረምት አይደለም፣ ግን ለክረምት ቅርብ ነበረ። የክረምት ቪዲዮም እኮ አለኝ፣ በነገራችን ለስተ አንድ ቀን ለቀዋለው፣ ኤዲት አድርጌ እኔ ችግር ስቀር ማለት ነው። አንድ በቁም ነው ምቀርጠው፣ ሁለተኛ ደግሞ መኪና ስንሄድ ምናምን ሰዎች ያወራል አይደለም ከዛ ለማጥፋት አጥፊቼ ኤዲት አድርጌ ምናምን እንትን ይለኛል።